እኔ ደብረኝና ቆይ ተቆራርጦ፣ ያው አደለም፣ ምን አገባኝ ይላል። አይ ደሞ ሚልኩልኝ አሉ ተቆራርጦ። ለመጀመሪያ ጊዜ ከቤት ያዩ ጋር ስትጣላ ታምናላችሁ? ቡናዬን ይዤ የትን ቦታ ቦን እግሬን ዘርግቼ ጨጓራዬን ሰፋ አርጌ የሚጠጣ ወደ ጨጓራ እየላኩኝ ጉሮሬን እያራስኩኝ የሚበላ ነገር እየበላሁኝ እያልኩ ነው ማየት። የሚገርማችሁ እግዚአብሔር ምስክር ነው የምላችሁ እንዴት አንጀቴ ቂቤ ይላል መሰላችሁ? እንዴት ደስ እንደሚለኝ ልነግራችሁ አልችልም። ዝ መብዬ አያትና ዝም መብዬ አያትና ሳቂ ይመጣል። ደስ ይለኛል። ደግሞ መልሼ ደግሞ ሳስበው ያው ሰው አደለም፣ የዋነት ሳይሆን ሰው ስለሆንኩኝ ለምን አባቷ እንደዚህ ክፉ ነገር ውስጥ አስገባት ይህ ነው አንደኛ እድሜዋ ትልቅ ነው። እኔ ህፃኖቹ ምናምን ቢያጠፉ እሶክ የገባ ማለት አለማወቅ በቃ ድህነት ምናምን ትለዋለ። የምትሰራቸው ስራዎች በሙልኩ እናንተ በጣም አስደንጋጭ እኮ የሆኑ ነገሮች ናቸው። ታውቃላችሁ ይነ እኔ በህይወት መኖሩ ለነገሩ ምን እንደሚሉ ታውቃላችሁ? እኔ እግዚአብሔርን ልንገራችሁ፣ ጂጂ ይሉኛለ፣ እጅሽን አውጪ ከዚች ልጅ ላይ ምክንያቱም አንድ ሰው አንድ ሰው አንድ ሰው በሰላም የሚመለከታት የለም። አንደኛ ትታወቃለች ልጅ፣ እሷ የምትታወቀው ደግሞ አስቀያሚ በሆነ ጉዳይ ነው። ስለዚህ ታያት፣ በጣም አስቀያሚ ልጅ ነው። ደግሞ ልክ እንደዚህ ሰው ያገኛታል አይደለ? ይሄ ይሄ በቃ እምባዋ እምባ አይደለም፣ በጣም ነው የምታለቅ ሰው። በተለይ በአንቺ፣ አንቺ ነሽ የበደልሻት ወይስ እሷ ይሉኛል። እግዚአብሔር ምስክሌ፣ እኔ መበደል አልበደለችኝም መበደልም አልበደልኳትም። ያ እኔ ማወቅ የምፈልገው ከሷ ያ ጠበቃው ይሰራ አይሰራም። አለቀቅ፣ ካልተታረቃችሁ በቃ ማስታረቅ አለብን። ኖ አንደኛ ኔ የተጣላኋት ነገር የለም። የምትሰድበኝ እሷ ናት፣ የምትደርስብኝ እሷ ናት። ፖለቲከኛ ከሆነች ኦኬ። ግን እነሱ ኦሮሞቹን ስታገኛቸው እግዚአብሔር ምስክሬ ነው ምላችሁ ኮቴ እስከሚርስ በቃ ስታሳዝናል በቃ ደንግጦ ራሱ ያያት ልጅ ራሱ ደንግጦ፣ ምን አርገሻት ነው፣ ልጇን እንዴት ትናገሪያለሽ ምናምን አለ። ራሱን ሰደብኩት እሱን ራሱ። እሷም ልጇም ተበዳልኩትኝ። ሌላ ነገር ሌላ ነገር ነው የሰደብኩትኝ፣ በጣም ስለተናደርኩ ማለት ነው። እንዴት ታምናት አላልኩትኝ፣ ልጄን እንዲህ ብላ እሷ ስምትለው። ላኪሊንግ ቪዲዮ ምን አባ ስለሆንክ ነው ለአንተ መልክልን ትሰራለህ። ካልሰራ የጊዜ ጉዳይ ነው። አንተም የምትፈልገው ነገር ሲመጣ የዛኔ እንገናኛለን። አለቀ። የምንገናኛት ሁልሽም በእሷ በኩል በእሷ በኩል እግዚአብሔር ምስክሬ ነው ብላችሁ አላሳርፍ ያላችሁ ሰዎች፣ ዛሬ አንዱ የሆነ ነገር ፈልጎ ደወለ። እናት ድንጋይ ትብላ። ሄድና የምታሰራበት አሰራ፣ ምታሰራበት ሄድ አሰራ። አየ አንተ ማታረገውን ነገር አርግ ስትባል ማታረገውን ነገር፣ ከኔም የምትፈልጉት ነፍ ነገር ስላለ አታገኟትም አታገኟትም። እንዲህ ነው የምንሰጣጣው። ከዚህ በኋላ አንዱ የሚረካበት አንዱ የሚያዝንበት የለም። እኔ ግን እናንተ ሆዳሞች ከብቶች፣ ያ አገራችሁ ቁጭ አድርጋችሁ ስታሰድቡኝ እግዚአብሔር አዞባት ቁጭ የምታረጋት አገኘኋት ቁጭ የምታረጋት ክው የምታረጋት ዩቱቧን የምታዘጋላት እግዚአብሔር ተጨምሮበት ለአንቋን የተዘጋው እናታችሁ ድንጋይ ተብላ ይትብላ። አሁን ይህንን ስታዳምገል የሆነ ነገር ሲል እንዲህ በለን ከበ አንዴ፣ እንደዚህ ናት አንዴ ይባላላት ታዋቂ ሰው አላት እንዲህ አላት። አንተ ብስብስ ታዋቂው ማን እንደሆነ እናያታለን። የጊዜ ጉዳይ ነው። እንገናኛታለን። ሁላችንም ዛሬ አንተ ትስቃለህ፣ ነገ ስቅባሃለሁ። ግሞች አታፍሩም። ደግሞ ጊፍቲ እኮ ስታሰድበኝ አንተ እናንተ ስለምትፈልጉት ስደቢያት። ምክንያቱም እናንተ ቂም ስላለባችሁ ነው። እከኮች ሌባ ሁላ እኔ በእሱ አይደለም ቂም የሚይዘው በእናንተም። ጭትር ነገ የምትለምንበት እኔ ኳይቸዋለሁ እኮ ያ። እንደዛ አፋችሁን ስትከፍቱ ስትከፍቱ፣ አጫሉ ሲሞት በፖለቲካ ሳባ ስትሰድበኝ ምንም ሳላረጋት፣ አሁን እዚህ ጋር መጥተህ እንዲና እንዲና ትላለህ። ኦሮሞማ ኦሮሞማ ይከበርላቸው እንኳን አላልክ። አላላችሁም። አንተ የምታስበው እንዴት አድርጎ የኦሮ ከማለት ይልቅ እነሱ የተነኩ ነው የሚመስላቸው። ለምን ሂድ፣ እናንተ ደግሞ መለመኑ ይሻላል? ሂድ፣ ለምን ለማኛ አላስገባም እኔ፣ ውጣ

እንኳን ኢትዮጵያ ላለው አሜሪካን አገር ላሉት ራሱ መስዋዕት ከፍለናል። ወይ ሰው እንዲሆን ያደረግናቸው እኛን መናገርን እንዲለምዱ